ሰላም ጤና ይስጥልኝ። ግዴ ተከበራችሁ ይቻላል የተከታታዮች ሰላማችሁ ይብሳልኝ። ዛሬ የእኛ ናፍቆቶች የእኛ ውዶች አልመጡልንም በቤታቸው፣ ነገር ግን በሰው ቤት መጥተዋል ማለት ነው። ቤተሰብ ዛሬ የተሸወድኩትን ነገር ለነገራችሁ ነው የመጣሁት። በዛው ያው እነዚህ ሁለት ምርጦች በጣም ናፍቀው ነበር ዛሬ ነገር ግን የሆነ ቦታ መጥተዋል ሲባል ሾከክ ሾከክ ስል አዩኝ ማለት ነው። እናማ ውዶቼ ያው ለሀብት ትሽ እና ለናኒ መልካም ምኞት ለመግለጥ በሀብቴ ቤት ነው የመጡት ማለት ነው። የእነሱ ፎቶ አልተጠቀምኩኝም መጠጥ ምናምን ነገር ስላለ። እኔ ደግሞ እንደምታዩኝ ፌመስ አይደለሁኝም ጥቃቅን ነኝ። ጥቃቅን ላይ ደግሞ እንደዚ አይነት ነገሮች ብዙ የሚፈቀዱ አይመስሉኝም። ለዛም ነው ያልተጠቀምኩትኝ እንድትረዱኝ ነው። ለምን ምናምን በሌላ በክፋት እንዳታስቡት ነው። እኔ ከነ ማብራሪው ምናምን ነገር ዘርዘራ ነው የምነግራችሁ። ለምን ሰው ያላሰበውን ነገር ሌላ ሰው ሊያስብባችሁ ይችላል። ለዛም ማለት ነው እዚ ጋ አልተጠቀምኩትኝም። ምናልባት ተምሌሌ ልጠቀሙ ይችላሉ። ለምን ታዲያ የነሱ ልደት ሆኖ እንዴት ፎታቸውን ትዛቲ ምናምን ልትሉ ትችላላችሁ። ከነ ማብራሪው ላውራላችሁ ብዬ ነው። እናማ ቤተሰብ ነገር ግን እኔ ደግሞ አንድ ነገር አስደነገጠኝ ዛሬ አስደስቶኛለም። ለምን ከዝም በፊት ሀይሚ የተተቸችበት ነገር ስላለ ማለት ነው ከዛ መልካም ምኞት እየገለጡ እያለ ብሩኬና ሀይሚ ዛሬ በዛሬዋ ቀን ባልና ሚስት የተወለዱበት ቀን ነው። በአንድ ቀን ልጅነት ውስጥ ሲሉ ስም አልጠቀሱም። በጀመሪያ እንዴት ውስጤን ደስ እንዳለው ከዛው ስም ሲጠቅሱ ብዬ ዝም አልኩኝ። ለምን እንደዛ አልሽ ልትሉ ትችላላችሁ። ከዚህ በፊት ብዙ ጊዜ ሀይሚ ትልቅ ሰው እያሉ እነ ጠንፌ ጄ ሲያደርጉ ነበረ። ቻ አንድ ፍሬ ልጅ ማለት ነው። ለዛም ብርኬና ሀይሚ አንድ ቀን ነው እንደ የተወለዱት ብዬ በጣም ደስ አለኝ። በእርግጥ አሁንም ሀይሚ ትልቅ ናት እያልኩኝ አይደለም። ለእነነዚያ አይነቶቹ አግባብ የሆነ ምላሽ ተገኘለት ብዬ ደስተኛ ሆኜ ነበረ ለዛም ነው። ነገር ግን ወደ ነገር እየው ወደ ዋናው ባለ ልደቱ ሲገቡ ለካ ዛሬ የሀብቴ የሀብተሽ ነገ ደግሞ የናንዬ ልደት ነሯል። ለማንኛውም እንኳን ተወለዳችሁልን መልካም ልደት ይውልላችሁ ብለናል። ብሩኬና ሀይሚን በዛ አጋጣሚ መልካም ልደት ብሏቸው እንደ ጊፍት ይቆጠራል። መቶ ሺህም በዛው አስገቡት ሀብቴ ምናምን ነገር ብሏል። ይህንን ደግሞ ማድረግ አቅቷችሁ ነው ግን፣ የጨረቃ ፋሚሊዎች መቶ ሺህ ማስገባት አቅቷችሁ አይደለም። በእርግጥ ፓወር አላችሁ፣ ግን ያው ቻናሉ ቶሎ ቶሎ ስለማይንቀሳቀስ ይመስለኛል። ለመልካም ነገር ነው። ለማንኛው እና ያው ቡርጌና እኔ ነኝ ፕራንክ የተደረግኩት የብሩክ ና ሃይሚ ልደት መስሎኝ ሰፍ ብዬ ባልና ሚስት ሲሉ ዊ አይ ብሩክ ያልኩኝ አይ ብሩክ ያልኩኝ። ያው ብለው ስለጀመሩት ማለት ነው ምንም ማድረግ አይቻልም። በጤና ኑሮልን እድሜ ቁጥር ነው ቁጥር ነው እድሜ በጤና ኑሮልን። እናንተ ተተዋደዳችሁ፣ እናንተ ተተፋቀራችሁ። ለምን አንደኛው ሽማግሌ አንደኛው ልጅ አይሆንም? ዋነ እናንተ ልብ ለልብ መገናኘት ነው። ወሬኛ የፈለገውን ነገር ያውራኛ። ምን ገባን ስለ ወሬኛ? ስለሚፈልጉት ነው ብሩኬን ሀይሚን ጀጅ የሚያደርጓት እንጂ ለሌላ ነገር ሆኖ አይደለም። ሀይሚ እኮ ፊዚካሏ ይናገራል፣ ፊቷ ራሱ ይናገራል ገና ጩጤ እንደሆነች ለዛም ነው በከነ ማብራሪውን የመናገር የፈለግኩትኝ። ለማንኛውም ብሩኬና ሀይሚ በቤታችሁ ስንጠብቃችሁ ነበር፣ ዛሬ አልመጣችሁም። ምንም ነገር ምንም ማድረግ አይቻልም። በወንድምህን ቤት መታችሁልናል። ዛሬ ደግሞ ብሩኬ ሀይሚዬን ሲያደናንቃት ሲያደና ነበረ። አምሮብሻል የኔ ቆንጆ ምናምን ብሎ እንትን ካላት ታሞጋገሳት በኋላ ምን አለ? ሞቅ ሞቅ አለ ሽ እኔ እንደዚህ ዝላልኩ አላለም። እንዲ ብሩኬ ሀይሚ እኮ ሁል ጊዜም ቆንጆ እኮ ነች። ጠጉሯን ባትሰራ ራሱ ቆንጆ እኮ ናት። የምሬ ነው የምላችሁ። እግዚአብሔርን ነው እግዚአብሔርን ይሄጣ። ጠጉሯን ራሱን እንደዛ አንጨብርሮ ብትመጣ እኮ የኛ ልጅ እኮ ወርቅ እኮ ከማንንም ልትወዳደር የማትችል ለዛው ማለት ነው። ያንተ ንግስት የኛ ልጅ ስላላችሁ ከማንንም ጋራ የማትወዳደር ሚዲያ ላይ ሀይሚና ሀይሚ ብቻ ናት። የራሷ ኮንፊደንስ አላት። የራሷ የፕራንክ አይዲያ ያላት ራሷ የምትተማመነች ግጥም በራሷ መቅጠም የምትችል ብቃት ያላት ናት። በአጠቃላይ ከማንንም መወዳደር ማትችል ልዩ ሴት ናት። እና ብሩክ በዛ አጋጣሚ እድለኛ ነክ፣ እና ሀይሚን የመሰለች እንቁ ሴት ስላገኘ እድለኛ ነክ፣ ልትኮራ ይገባል እያልኩ ነው። ወንድማችን ቃል የምንሆና ነው ይላሉ። ዛሬ ደግሞ ምንም አልሆንኩኝም። በቃ ትክክለኛውን ነገር ነው እየተናገር ካሉት፣ ምን እሆናለሁ እኔ እኔ እናንተ አድርግ ምን ሆናለሁ ብላችሁ ነው? ምንም እኔ በነገራችን ላይ ቤተሰብ ከዚህ በፊት ነግሬያቸዋለሁ። ስለ ሀይሚ ማውራት ከጀመርኩኝ ማቆም አልችልም። ማለት በቃ አውሪ አውሪ ይለኛል። ምክንያቱም የሚወራ ነገር እኮ ስላላት ነው የምታወሩ። አንድ ሰው እኮ የምታወሩለት የሚወራ ነገር ሲኖረው እንደገና ደግሞ ስትወዱት ነው። ለምትወዱት ሰው ነው ልባችሁ ክፍት ብሎ የምታወሩት ስለምትወዱት ሰው። ስለማትወዱት ሰው ልታወሩ ብትፈልጉ ወሬ ራሱ አይመጣላችሁም፣ አይጥማችሁም ራሱ። እያልኳችሁ ነው። እውነቴን ነው። አሁን እኔ ሀይሚ በቃ እሷ የምታደርጋቸው ነገረው ስራቿ ሁሉ በቃ እንደ ዋራላት ያስገድዱኛል። ፕራንክ ስታረግ ስትቀብጥ ዝም በይ ሲላት ብሩኬ ዝም የምትለው ነገር፣ በደቂቃ ውስጥ ቅብጥ ቅብጥ የምትለው ነገር ሁሉ ነገር ትላላችሁ ውዶቼ። እንደዚ እኮ ሀይሚዬን ሳሞጋግሻት እነጠንፌ እኮ እብድ ብድ እኮ ነው የሚሉት ደሰግናቸውም። እኔ ደግሞ እኮ ስለማቅ ነው እንደሚናደዱ ስለማቅ አወራለሁኝ ቃ አወራለሁኝ። ቀጣይ እንግዲህ ብሩኬና ሀይሚዬ የእናንተ ልደት እንጠብቃለን። የሀይሚዬም ልደት እየተቃረበ ነው ይመስለኛል ባልሳሳትም፣ ምና እንጠብቃለን። ቀጣይ ሀይሚዬ አንቺን ልደት። ሌላው ነገር ደግሞ ናኒና ያው ሀብቴ ደግሞ የእናንተ ሰርግ ለመብላት ያብቃን። ቀጣይ ይሄ ሰርግ እንጠብቃለን፣ የልጃችሁንም ልደት እንጠብቃለን። ቀጣይ የእናንተ ልደት ሳይሆን የልጆቻችሁን ልደት እንጠብቃለን። ቡርኬና ሀይሚዬ ደግሞ የእኛ መልካም ሰዎች ሁልጊዜ የምኖሩልን ይህን ነው ማለት ምፈልገው። የኔ ውድ ቤተሰቦች ደግሞ አሳብ አስተያየት ካላችሁ ኮመንት አስቀምጡ። ዛሬ ቡርኬና ሀይሚ በቤታቸው ስላልመጡ እርግጠኛ ነኝ ቅርቅር ያላችሁ ሰዎች አላችሁ። አይዟችሁ ምንም ማድረግ አይቻልም። ሀብቴም ቤተሰባቸው ነው። ቤተሰባችን ነው። አንዳንድ ጊዜ ደግሞ በቤተሰብ ቤት ተገኝቶ ሰላም ማለት ግዴታ ነው። እንደዛ ነገር ማለት ነው።